እንደዚህ ደግሞ እልታደርጊ ነው ጋዝ አነግሪሻለሁ። አዎ ትሰሚኛለሽ፣ ኪንጎን እንዲፈታ ታደርጊዋለሽ። አለበለዚያ ወንድምሽ ጋር ደውለሽ እዚህ ድረስ ይዞት እንዲፈታ አለበለዚያ አን አንቺ ልጅ ምን ሆነሻል በጣም ይቅርታ እትዬ ምንድን ነው የሚያደናብርሽ እዚህ ቤት ብዙ ሰው የለም በጣም ይቅርታ አላሰብኩትም ነበር እትዬ እኔ ነኝ ማሚ በእግር ያደናቀፍኳት አንቺ ደግሞ እሷን ጥፋት ለመሸፋፍን አትሞክሪ ኧረ ማሚ አይ በቃችሁ ዞር በለው ከፊቴ ወይኔ ጉዴ ምንድን ነው ያደረግኩት አስደንግጬ ሮማን ያጋጥማልሽ አንቺ አሁንም እዚህ ተቀትርሻል ምንድን ነው የሚያፈዝሽ ነገር እውነት እትዬ አላሰብኩትም ነበር በጣም ይቅርታ አንቺ ደግሞ ስጨት ልጅቷ አታቅብጭ። ራሷ ትሆን እንደዛ አላደርግም። ደግሞ እስካሁን ወንድሜ ኪንጎ ኩላሊት አውጥቶ ሸጡ። እናንተ እንደፈለጋችሁ አርጉ። እሱን ደግሞ እንደፈለገ ያደርገዋል ማለት ነው? ምን አባሽ ነው ምትዩ? ምን አባሽ ነው ምትዩ? ቆይ አንቺ ማን ብለሽ ነው የምታስቢው? እንዴት ነው ኪንጎን? ለምን አባሽ እንደዛ ነው እንደዚህ እንዴት ነው ግን፣ የተለራቀበናት አያገባኝም። ምንም አይመለከተኝም። እንደውም ለምን እናንተ እንስማማ። አቤት? ደግሞ ከአንቺ ጋር በምንድን ነው የምስማማው? አንተ ምን ያገባሃል? እሷ አቤቷን ትሽጥ። ከዛ እናንተ እንስማማለን? አንቺ ማይም፣ አንቺ አተላ፣ ደንቆሮ፣ በሬ ጭራሽ፣ እኔ ዳይመንድ በወንድሜ ላይ ገንዘብ የምቀበለው? ምን አይነት የሴጣን ሀሳብ ነው የምታስቢው? ሰማኛለ። እሱ፣ አንተ ምርጫ ምርጫ ዙፕ ጂኒ ጃንካ የሚባል ነገር የለም። ትናገራለሽ፣ ትናገራለሽ አልናገርም። አይደለህ እሱን እንዴት እንደምትናገር ያሳይሻል። በዚህ ጩቤ ሳልተለትል ለዛ ጓደኛ ደውልለት። እንደተጨነክ እንደፈራ ነገር ነው። አይ ካልክ ግን በዚህ ተለትልሀለሁ። ለማንም ምንም ብዬ አልናገርም። ቆይ እንዴት እንስጨነቁ እያወቅህ ደውል ትለኛል እንዴ? አላወራችሁም። አልሰማም እንደሁም የወንድ ጓደኛ ምን ይሰራልሀል? የሴቷን ስልክ ስጠኝ። እያማን ለዛሽ ለምትወድ ቤቷን ለመሸጥ ላሰበችው ንገረኝ። ስልኳን ለእሷ ደውላታለሁ። አላቁም። አረ አታውቀው ተው እንጂ አዎ አላቁም። በህይወት እየቀለልክን ያለሁ አዳይ እንደ ቀጠለ ነው። ቴና እንግዲህ ሌሎን አስገብታት ነበረ። አንቺ ነሽ የከፈተሻት ስትላት በምንድ ነው የገባሽው? በበር ነው። አው እሷ አደለችም በራሴ ነው የገባሁት። ስለዚህ ምልሰሪ ነው የገባሽ። በሩ ማን ነው የከፈተልሽ? ራሴ ነው የከፈትኩት። ማለቴ አሹ ከፍቶ ላይ ነው ማሜ ፀጉር ቤት ደርሼ ልምጣ ስትሊዱ ቲናም ብቻው ማሜ እያለች እንግዲህ ዋይ ጉድ! እነዚህ ልጆች ምን ሆነዋል? እያለች ራሽ አበዱ፣ እንዴት ላለች የፍቅር እናት ማለት ነው። ከዛ በኋላ እንግዲህ ኪንጎን እንግዲህ የቤዛ ወንድም ለዛ ጓደኛ ደውልለት፣ እንግዲህ እምቢ ካልክ እንደ ፈራክ ንገለው፣ አይ ካልክ በዚህ የተረትረ ያለው ይላሉ። ለማንም ለማንም ምንም አልናገርም። እንደዚህ የተጨነቁ እንዳወቅ እንደውት ላይል አልሰማህም። እንዶም የወንድ ጓደኛ ምን ይሰራልሃል? የሴቷ ስልክ ስጠኝ ይለውና የማነው የዛች የምትወድህ እንግዲህ ቤቷ ልሸጥ ያሰበችው የእሷ ደውልላት። አላቆም ኧረ አታቆም ተው እንጂ አላቆም። በህይወትን እየቀለጥክ ነው አሁን በል ተናገር። ዜሮ ዘጠኝ እያለ አላቆም እያልክ እያለ ከኪሱ ውስጥ ስልኩን አውጥቶ አንተ ማድረባ አለ እኔ እንደዚህ ነው የምታወራ ለምን አትገለኝም? መቼም በሆነ የሷ ስልክ አሰትረም ዝም ብላ አትጮህ እያለ ስልኩን አውጥቶ ስልክን አስቀምጦ አላወራትም እያለሁ ከአንተ ጋር ምን አጨቃጨቀኝ እዚህ ላይ አላገኘሁም እያለ ስልኩን አውጥቶ ቴኪሱ ከዛ በኋላ ምንም ነገር ሰዓት አውራት ይለዋል። ከዛ በኋላ ቅምጥልም ሄሎ እንዳለችው ሄሎ ቅምጥል እያላት እሱም እንደት ነሽ ደህና ነሽ እያላት የትነክ ያለው ቅምጥል እራስሽን ጠብቄ ስላት ያልተባልከውን አትቀባጥር እባክህ ማነው እሱ? ዝም በይ ቅምጥል ሲሜ እሺ የት ነው ያለው ያለች እሷም ተጨናንቃ ድረሱልኝ ቅምጥል እንግዲህ እነ ቤዛ ቤት ነው ያለሁት። ቅምጥል እኔ እሱ ተዩና እኔ ሲምኝ እነ ቤዛ ቤት ነው ያለውት ድረሱልኝ እያለ ስልኩን ይነጥቀውና ጆሮ ላይ ይዘጋዋል። ቅምጥልም በጣም ተናዳ ሄሎ ሄሎ እያለችው እንግዲህ ኪንጎ ስትሎ ምንድን ነው እሱ ይላታ። ዳይመንድ የቤዛ ቤት የት ነው? የቤዛ እጅ አለበት? አዎ ቤዛ ቤት ነው ድረሱልኝ እያለ ነው። ቤዛ ይቺ የውሻ ልጅ እያሉ እንግዲህ ተናዶ ችግር ውስጥ ነው እያሉ እንግዲህ እየሮጡ ይሄዳሉ። የቤዛ ተንኮል እንግዲህ መቼም አያልቅም ማለት ነው ቴና የሊዲውን ተከትላት ነበረ። በናትሽ ሊዱ ለማንም አትናገሪም፣ ይሄዬ ወቅት እንግዲህ ይገሉኛል እያለች እሱ አይደለ የምፈልገው ስትል በደፉሽ እንግዲህ ጥሮታና እንግዲህ ሮማን መጥቶ ነበረ። ምነው ችግር አለ? እናንተ ኬት ነው የመጣችሁ? ምን በየመንገዱ ትጨቃጨቃለህ? ምን አልገባሽ? አንቺ ሚያገባኝ ባሌ ነው። ኧረ ልጅቷ በቀጡ ጸጉሯ ሳትሰራ ባልፍለጋ ይዘሻት ነው የወጣሽው? ዝም ብለሻት ትቀባሪም። እናንተ ቆይ ለምንድን ነው የማትሄዱ? ዳይመንግን አግኝታችኋል? ሂዱ እዚህ አካባቢ ስንመለስ አልነበረም እኛ። ስታይን የሱ ጠባቂ ነው ሊዱ፣ እኔም እሱ ፈላጊ ነው በቃ ሊዱ። ወሰንሽ፣ በቃ ልትነግራቸው ነው? አዎ። እንደዚህ ማሚ እንደዛ አድርጋሽ ዝም ብዬሻለሁ። አሁን ደግሞ በኪንጎ መጣሽ። ኪንጎ አውሮሚ ኪንጎ ቤዛ ጋር ነው ያለው። ቲና ይሄንን ያወቀች እስከዛ ድረስ ዝም ያለችው ቲና፣ አደረግሽው አገና ለሁሉም ነው የምነግረው ስትላት፣ ይሽላል እና ትንሽ አታፍሪም? ቆያንቺ ምን አይነት ክፉ ሴት ነሽ? እንዴት ያወቅሽ ዝም ትያለሽ? ጥላት አለች ሩታ ሮማንም፣ ቆያንቺ እጅሽ አለበት ለምን እንደዚህ ያለው ያስፈለገው ከጓደኛ የራስ ወረድ ወይ አልቀረብኝም። ነይ ሮሜ እንሄድ። ወዴት ነው የምንሄደው? ሄደው ለዳይመድ ንገረው እንጂ ለማንም መናገር አይጠብቅንብንም። ብንም ስልክ ደውለን እነግራቸዋለን አለን እያሉ ሮማንና ሩታን ይሄዳሉ። የነሱ ተናገረሽ ብታሰደቢ ለምንድን ነው ዝም ብትይ? አንቺ ከቤዛ ጋር ከገጠር ጀምሮ ጸባይሽ ተቅረዋል። ነገር እኮ ለምን የማትረጅኝ? እኔ ቤዛ ወንድሟና ስለፈራኋቸው እንጂ ምንም ነገር አስቤ አይደለም። እሺ በቃ ሂጂ ወዴት የፈለግሽበት ከአንቺ ውጪ ማንንም የለኝም ጓደኞቼ የትም አልሄድም፣ አደል ያለች ሊዱ ትቀልድበታለች። ለማንኛውም ራስሽ ጉዳይ ያለቻት ሊዱ ትቀልድበታለች። ከዛ ቴና ወይ ቤዛ የስራሽን እስጥሽ፣ የሁሉ የሆነው ባንቺ ነው፣ ከጓደኞቼ ጋር አፈነቀልሽኝ እያለች ቴና ለብቻ እዚ እያበደች ትገኛለች ማለት ነው። በጣም ተናዳለች ማለት ነው። እንግዲህ ቅምጥል ቤዛ ቤት ስትገባ ኪንጎ ኪንጎ ስትል የለችም። ቤዛ ይሄን ያክል ፈሪ አይደለችም። እዚህ የማትደብቆም የሆነ ቦታ አስቀምጠው ይሆናል። የት ሊሆን ይችላል? እያሉ እኔ ምን አውቃለሁ እያሉ የተጫጫሁ እያሉ እንግዲህ ልክ ነህ ዳይመንድ፣ እዚህ የለም እያለ ባቡሬ ቤዛ ትገባለች ቤቷን ማለት ነው። ከዛ ስታያቸው ደንግጣ አንቺ የውሻ ልጅ ወንድሜ እንዴት ነው? ቀድማችሁ ወደ ቤታችሁ የግብ ምን ፈልጋችሁ ነው? ከዛቀ ቅምጥልን አንገቷ ታንቃትና አታስሲ ቤዛ ልቀቀኝ ምን ያደረግሽ ነው ኪንጎ ወዴት ነው የከተትሽው ለምን እንደዚህ የምታደርጊው አላቅም አልኩሽ እኮ ለመጨረሻ ጊዜ ነው የምንጠይቅሽ የት ነው ምን የት ነው የመጨረሻ ጥያቄ ነው የት ነው ያደረግሽው እሷም አላቅም እያለች እንግዲህ ቅምጥል አውሬ እያለች በጥፊት ስትመታት ምን እያደረገች ነው እያለች ቤዛ አምጧት ወደዚህ እያሉ እንግዲህ ያመጧትና ሶፏ ላይ ቁጭ ያደረጓትና ባረች አሁን እዚህ ጋር ምን ይጠቅመሃል? እንግዲህ ስልክ እየደወለ ሄሎ እያለች እንግዲህ ባቡሬ አላወኩሽ ማ ልበል? እኔ ሩታ ነኝ ስትለው ጊዜ ኦኬ ሩታ እንዴት ነሽ? ላታል ባቡሬ ማለት ነው። ከዛም በኋላ ኪንጎ እያላት እንግዲህ ኪንጎ እያለ እሱም አሀ፣ የቲናም እጅ አለበት። ቤዛም ወንድም አላት ማለት ነው። እሺ ናመሰግናለን እያለ እሱም እንግዲህ ዳይመንድ ወጣ ብዬ መጣሁኝ፣ እቺ ልጠብቋት እያለ እንግዲህ እሱንም እጇና እግሯን እንግዲህ በገመንድ እንግዲህ ስር አድርጎ ያስሯታል። ኪንጎ ቤዛ ቤት ውስጥ እንዳለና ገንዘቧን ወንድሙ እንደጠየቀ ያውቃል። አሁን ድምፁን ሰምቻለሁ የሆነ ነገር ያደረገው ከሆነስ። አንቺ መርገምት፣ ምንም ላታገኙ አትርፉ፣ በቃ ልቀቁኝ ትላለች ቤዛ። እንልቀቅሽ እያለ እንግዲህ ዳይመንድ ገመድ ይዞ መቶ በገመድ እጇና እግሯ ሁሉም ነገር ታስረዋል ማለት ነው። የውልሽ ቤዛ ቆዳሽን ሳልገፈው ሳትጎጂ በፊት ማንም ሳይጎዳ ወንድሜን አስለቀቆ። ኬንጎ የት ነው ያለው? አላቅም አልኳቸው። በቃ ስለዚህ ምንጫሽን መርጠሻል ማለት ነው እያሉ እንግዲህ እሷ ምን ያደረጋቸው ነው ልቀቆኝ ያለች ብትጨሆም፣ አላገኘችም ቤዛ የእጇ ነው የምታገኙ ማለት ነው እንግዲህ ደቨና አዳይ እንግዲህ ሊዱ ከመጣች በኋላ ምን ተፈጠረ ስትሎ ምናልባት ሲመስለኝ እንግዲህ የቲና ተጽዕኖ ሲለ እንግዲህ አዳይን በቃ አሁን ወደ ቤት ልሄድ ያለች ያኮረፋች ትገኛለች። ምን ለምንድን ነው የምትሄጂ? ትንሽ ቆይ እንጂ አይ መሄድ አለብኝ ትለዋለች። ባትሄጂ ግን ደስ ይላኝ ነበራ እንግዲህ ሌሊት ይጠብቀኛለች ትላለች ማለት ነው ከዛ በኋላ ወይ እንደዚህ እናድርግ ለምን አብሬሽ አልሄድም ሲላት አይ አንተ ወደ ቤት ሄደህ ጉዳያችን ብጨርስ አይሻልም ትለዋለች አዳይ ማለት ነው እሺ ይላታል እሱም ቻው በቃ ስትል እንዴ ሳትሰሚኝ ወዴት ነው የምትሄጂ እያለ ግንባሯ እንግዲህ ሳመ እያደረጋት ባይ ይላታል ማለት ነው እሱም ቆም ብሎ እያያት እንግዲህ ሁሉም ሁኔታዋን እያያት እየተመለከታት ይገኛል ማለት ነው የፍቅርናት እንግዲህ ሶፋ ላይ ቁጭ ብላ ነበረ ሩታ ትመጣና አጠገቧ ቁጭ ስትል ሩታ ወየ ማሚ ማሚ እስካሁን በሰላም ነው የቆያችሁት? ምን ነው ችግር አለ እንዴት? ስትላቸው አው ማሚ በሰላም ነው አሹስ እንዴት ዬ አሽኮ ከኛ ጋር ኳል ሄደ መንዴ ይተከተላቸው ብየው ነበረ። አልተገናኛቸውም አልተገናኘንም ማሚ፣ ምናልባት ስራ ተደውሎት እዛ ሊሄድ ይሆናል በቃ ይሆን በቃ። ስራም ከሄደ ይለምዳል። ግን እናተ ለምንድነው እስካሁን የቆያችሁት? ፍቅርም ከሆነ ፈተና አለብኝ ብላለች። ቴና ከልዱ ጋር ተጣብቆ ነው የወጡ እኔ ምን አልደርግሽ፣ ማሚ ለአባትሽ ደውይለት። እኔ ምንም አልፈለግም። አባትሽ እኮ ነው መጠየቅ አለብሽ ትላታለች የሮታ። እንግዲ የፍቅር እናትን፣ እሺ የደውላሎ ትላለች ማለት ነው። እንግዲ ሊዱን እንግዲ አውቃ እንግዲ፣ አሁን ደግሞ ከባቡሬ ጋር ፍቅር ይዟታል ማለት ነው። አውቃ እግሬን እያለች፣ እግሪሽ ምንሆነ ሆነ ወለም አለኝ ያለችው። ኧረ እግርና እግሮቻችን የተገጫጫው አላቅም ነበር። እሺ ቤኪ ሲሚን ደግሞ ሊሊ ስሜ ደሞኬታ ወክሽ ሊሊ ስምክ በኪ እንደሆነ በቃ የሆነ ይላል። ድጋሚ ስላገኙ ደስ ብሎኛል። እሱም እሺ። ምን አንተ ደስ አላለክም? አልደበረኝም። የሌላ ጊዜ እያየሽ ሂጂ። እሺ በይ ሬሌት። እኔ ልምጣ። ወዴት ነው ምትመጪ? ከአንተ ጋር ነዋ። አይ ሸኛ ያስፈልገኝም እያለ ባቡሪም ቆይ እያለ እኔ ምልሽ እያለ ጓደኛሽ የት ነች? የትኛው ጓደኛዬ? ቴና። ለምን ፈለካት? ስለ ኪንጎ የምታውቀው ነገር አለ ማለት ነው? አዎ ግን እኔ ምንም አውቀው ነገር የለም ትላለች ቤዛ ናት ወይና የሚያውቁት ነገር አለ። ለምን ቤዛ ቤት አትሄዱም? ልናገኘን አልቻላቸውም። ወንድሟ ማለ ራሷ ቤት ነው የደበቀችው። የዛሬ የነበረን ቆይታ በዚሁ ና በቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን ሰላም ለህዝባችን እያልኩኝ በዚሁ ሰናበታለሁኝ።